ጸጋና ሰላም ይብዛላችሁ የተወደዳችሁ የመጽሐፍ ቅዱስ ንባብ ቤተሰቦቻችን ዛሬ በጌታ ጸጋ 37ተኛ ቀናችን ላይ ደርሰናል። መስከረም አንድ ዘፍጥረት አንድ ጳጉሜ አምስት ራዕይ 22 ብለን የንባብ ጉዟችንን ጀምረናል። ዛሬ ዘሌዋውያንን እንጨርሳለን። የምናነባው ክፍል ከዘሌዋውያን ምዕራፍ 25 ጀምሮ እስከ 27 ድረስ ያለውን ነው። አብረን እናንብብ። በጌታ በኢየሱስ ስም ዘሌዋውያን ምዕራፍ 25ን አነባለሁ። እግዚአብሔርም ሙሴን በሲና ተራራ ላይ እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ እኔም ወደ ምሰጣችሁ ምድር በገባችሁ ጊዜ ምድሪቱ ለእግዚአብሔር ሰንበት አድርግ። ስድስት ዓመት እርሻን ዝራ፣ ስድስት ዓመትም ወይንህን ቁረጥ፣ ፍሬዋንም አግባ። በሰባተኛው ዓመት ግን ለምድሪቱ የረፍት ሰንበት ለእግዚአብሔር ሰንበት ትሆን፣ እርሻህን አትዝራ፣ ወይንህንም አትቁረጥ። የምድራችሁን የገቦ አትጨደው፣ ያልተቆረጠውንም የወይንህን ፍሬ አታከማች። ለምድሪቱ የእረፍት ሰንበት ዓመት ይሁን የምድርም ሰንበት ለአንተ ለወንድ ባሪያህም ለሴት ባሪያህም ለምንደኛም ከአንተ ጋር ለሚኖር ለመጻተኛም ምግብ ይሁን። ለእንስሶችህም በምድር ላሉት አራዊትም ፍሬዋ ሁሉ መኖ ይሁን። ሰባት ጊዜ ሰባት አድርገህ የአመታትን ሰንበት ሰባት ቁጥር የሰባት ዓመትም ሰንበት ዘመን 49 ዓመት ትቆጥራለህ። ከዚያም በኋላ በሰባተኛው ወር በአስረኛው ቀን በቀን ደመለከት ታውጃለህ። በማስተሰሪያ ቀን በምድራችሁ ሁሉ በቀን ደመለከት አምሳኛውንም አመት ትቀድሳላችሁ። በምድሪቱም ለሚኖሩባት ሁሉ ነጻነትን ታውጃላችሁ። እርሱ ለእናንተ እዮቤ ልዩ ነው። ሰው ሁሉ ወደ ርስቱና ወደ ወገኑ ይመለስ። ያ አምሳኛው አመት ለእናንተ እዮቤ ልዩ ይሆናል። በእርሱም አትዝሩ፣ የገቦንም አትጨዱ፣ የወይኑንም ፍሬ አታከማችሁ። እዮቤ ልዩ ነውና የተቀደሰ ይሆንላችሁ። በሜዳ ላይ የበቀለውን ብሉ። በዚች በኢዮቤ ልዩ አመት ሰው ሁሉ ወደ ርስቱ ይመለሳል። ለባልንጀራህም አንዳች ብትሸጥለት ወይም ከባልንጀራህ እጅ ብትገዛ፣ ሰው ባልንጀራውን አያታልል። ከኢዮቤልዩ በኋላ እንደ አመታቱ ቁጥር ከባልንጀራ ትገዛለህ፣ እርሱም እንደ መከሩ አመታት ቁጥር ይሸጥልሃል። እንደ አመታቱ ብዛት ዋጋውን ታበዛለህ፣ እንደ አመታቱ ማነስ ዋጋውን ታሳንሳለህ፣ እንደ መከሩ ቁጥር ይሸጥልሃል። እኔም እግዚአብሔር አምላካችሁ ነኝና ሰው ባልንጀራውን አያታል። ነገር ግን አምላክህን ፍራ። ሥርዓቴንም አድርጉ፣ ፍርዶቼንም ጠብቁ፣ አድርጓትም። በምድሪቱም ውስጥ በጸጥታ ትኖራላችሁ። ምድሪቱም ፍሬዋን ትሰጣለች፣ እስከምትጠግቡም ድረስ ትበላላችሁ። በእርሷም ውስጥ በጸጥታ ትኖራላችሁ። እናንተም ካልዘራን እህላችንንም ካላከማችን በሰባተኛው ዓመት ምን እንበላለን ብትሉ እኔ በስድስተኛው ዓመት በረከቴን በላያችሁ አዛለሁ ምድሪቱም የሶስት አመት ፍሬ ታፈራለች በስምንተኛው ዓመት ትዘራላችሁ ከአሮጌው እህል ትበላላችሁ ፍሬዋ እስኪገባ እስከ ዘጠነኛው ዓመት ድረስ ከአሮጌው እህል ትበላላችሁ ምድርም ለእኔ ናትና እናንተም ከእኔ ጋር እንግዶች እና መጻተኞች ናችሁና ምድርን ለዘላለም አትሽጡ በርስታችሁም ምድር ሁሉ መቤዠትን ለምድሪቱ አድርጉ ወንድምህም ቢደህይ ከእርስቱም ቢሸጥ ለእርሱም የቀረበ ዘመዱ መጥቶ ወንድሙ የሸጠውን ይቤዣዋል። የሚቤዣውም ሰው ቢያጣ እርሱም እጁ ቢረጥብ ለመቤዠትም የሚበቃ ቢያገኝ የሽያጩን ዘመን ቆጥሮ የቀረውን ወደ ገዛው ሰው ይመልስ፣ እርሱም ወደ እርስቱ ይመለስ። ለራሱም እዳውን መክፈል ባይችል ሽያጩ በገዛው ሰው እጅ እስከ ዮቤ ልዩ ዓመት ድረስ ይቀመጥ። በዮቤ ልዩ ዓመት ይውጣ፣ እርሱም ወደ እርስቱ ይመለስ። ሰውም ቅጥር ባለበት ከተማ መኖሪያ ቤትን ቢሸጥ ከተሸጠ በኋላ ለአንድ ሙሉ ዓመት መቤዠት ይችላል። አንድ ዓመትም እስኪጨርስ ባይቤዠው ቅጥር ባለበት ከተማ የሚሆን ቤት ለገዛው ለልጅ ልጁ ለዘላለም ይጸናልታል። በኢዮቤ ልዩም ከእርሱ አይወጣም። ቅጥር በሌለበት መንደር ያሉ ቤቶች ግን እንደ እርሻ ይቆጠራሉ፣ ይቤዣሉ፣ በኢዮቤ ልዩም ይወጣሉ። በእነርሱ ከተማ ያለ የሌዋውያን ቤት ግን ሌዋውያን ለዘላለም መቤዠት ይችላሉ፣ ማናቸውም ሰው ከሌዋውያን ቢገዛ፣ በእስራኤል ልጆች መካከል የሌዋውያን ከተማ ቤቶች ርስቶቻቸው ናቸውና፣ በርስቱ ከተማ ላይ የተሸጠው ቤት በኢዮቤ ልዩ ይመለሳል። በከተማውም ዙሪያ ያለችው መሰማሪያ የዘላለም ርስታቸው ናትና አትሸጥም። ወንድምህ ቢደህይ እጁም ባንተ ዘንድ ቢደክም አጽናው፤ እንደ እንግዳና እንደ መጻተኛ ካንተ ጋር ይኑር። ወንድምህ ካንተ ጋር ይኖር ዘንድ ከእርሱ ምንም ወለድ ወይም ትርፍ አትውሰድ፣ ነገር ግን አምላክህን ፍራ። ብርህን በወለድ አታበድረው፣ መኖህን በትርፍ አትስጠው። የከነአንን ምድር እሰጣችሁ ዘንድ አምላክ ሆናችሁ ዘንድ ከግብፅ ምድር ያወጣኋችሁ እኔ እግዚአብሔር አምላካችሁ ነኝ። ወንድምህም ቢደኸይ ራሱንም ለአንተ ቢሸጥ እንደ ባሪያም አድርገህ አትግዛው። እንደ ምንደኛና እንደ መጻተኛ ከአንተ ጋር ይሁን፣ እስከ ዮቤልዩ ዓመት ያገልግል። በዚያን ጊዜም እርሱ ከልጆቹ ጋር ከአንተ ይውጣ፣ ወደ ወገኖቹም ወደ አባቶቹም ርስት ይመለስ። ከግብፅ ምድር ያወጣቸው ባሪያዎቼ ናቸውና እንደ ባሪያዎች አይሸጡ። በጽኑ እጅ አትግዛው፣ ነገር ግን አምላክህን ፍራ። ወንድ ባሪያና ሴት ባሪያ መግዛት ብትፈልግ ግን በዙሪያችሁ ካሉ ከእነርሱ ከአህዛብ ወንድና ሴት ባሪያዎችን ግዙ። ደግሞም በእናንተ መካከል ከሚቀመጡ መጻተኞች በምድራችሁም ውስጥ ከወለዷቸው በእናንተ መካከል ከሚቀመጡት ከዘራቸውም ውስጥ ባሪያዎችን ግዙ። ርስትም ይሆንላችሁ ከእናንተም በኋላ ልጆቻችሁ ይወርሷቸው ዘንድ ተዋቸው። ከእነርሱም ባሪያዎችን ለዘላለም ትወስዳላችሁ። ነገር ግን የእስራኤልን ልጆች ወንድሞቻችሁን በጽኑ እጅ አትግዟቸው። ባንተም ዘንድ የሚኖር መጻተኛ ወይም እንግዳ ሀብታም ቢሆን ወንድምህም በርሱ አጠገብ ቢደሀይ ራሱንም ለመጻተኛ ወይም ለእንግዳ ወይንም ለወገኖቹ ዘር ቢሸጥ ከተሸጠ በኋላ መቤዠት ይችላል። ከወንድሞቹ አንዱ ይቤዠው፣ ወይም አጎቱ ወይም ያጎቱ ልጅ ይቤዠው፣ ወይም ከወገኑ ለእርሱ የቀረበ ዘመድ ይቤዠው፣ ወይም እርሱ እጁ ቢረጥብ ራሱን ይቤዠው። ከገዛውም ሰው ጋር ከገዛበት ዓመት ጀምሮ እስከ ዮቤል ልዩ ዓመት ድረስ ይቁጠር። የሽያጩ ብር እንደ ዓመታቱ ቁጥር ይሁን፣ እንደ ምንደኛውም ዘመን ከእርሱ ጋር ይሁን። ብዙ ዓመታትም ቢቀሩ እንደ እነርሱ ቁጥር ከሽያጩ ብር መቤዠቱን ዋጋ ይመልስ። እስከ ዮቤል ልዩ ዓመት ድረስ ጥቂቶች ዓመታት ቢቀሩ ከእርሱ ጋር ይቆጠራል፤ እንደ ዓመታቱ መጠን የመቤዠቱን ዋጋ ይመልስ። በየዓመቱ እንደ ምንደኛ ከርሱ ጋር ይኖር፤ በፊትህ በጽኑ እጅ አይግዛው። በዚህ ዘመን ሁሉ ግን ባይቤዥ በኢዮቤልዩ አመት እርሱ ከልጆቹ ጋር ይውጣ። የእስራኤል ልጆች ለኔ ባሪያዎች ናቸውና ከግብጽ ምድር ያወጣኋቸው ባሪያዎቼ ናቸው። እኔ እግዚአብሔር አምላካችሁ ነኝ። ምዕራፍ 26 እኔ እግዚአብሔር አምላካችሁ ነኝና ለእናንተ ጣዖት አታድርጉ። የተቀረጸ ምስል ወይም ሐውልት አታቁሙ። ትሰግዱለትም ዘንድ በምድራችሁ ላይ የተቀረጸ ድንጋይ አታኖሩ። ሰንበታቴን ጠብቁ፣ መቅደሴንም ፍሩ። እኔ እግዚአብሔር ነኝ። በስርዓቴ ብትሄዱ ትእዛዛቴን ብትጠብቁ ብታደርጉትም፣ ዝናባችሁን በወቅቱ አዘንባለሁ። ምድሪቱም እህሏን ትሰጣለች፣ የሜዳው ዛፎችም ፍሬያቸውን ይሰጣሉ። የእህሉም ማበራየት በእናንተ ዘንድ እስከ ወይኑ መቁረጥ ይደርሳል፣ የወይኑ መቁረጥ እስከ እህሉ መዝራት ይደርሳል። እስክትጠግቡም ድረስ እንጀራችሁን ትበላላችሁ፣ በምድራችሁም ላይ በጸጥታ ትኖራላችሁ። በምድራችሁ ላይ ሰላምን እሰጣለሁ። ማንም ሳያስፈራችሁ ትተኛላችሁ። ክፎችንም አራዊት ከምድራችሁ አጠፋለሁ። ሰይፍም በምድራችሁ ላይ አያልፍም። ጠላቶቻችሁን ታሳድዳላችሁ፣ በፊታችሁ በሰይፍ ይወድቃሉ። ከእናንተ አምስቱ መቶውን ያሳድዳሉ፣ መቶውም አስሩ ሺህ ያሳድዳሉ። ጠላቶቻችሁም በፊታችሁ በሰይፍ ይወድቃሉ። ፊቴም ወደ እናንተ ይሆናል። እንድታፈሩም አደርጋችኋለሁ። አበዛችሁም አለው። ቃል ኪዳኔን ከእናንተ ጋር አጸናለሁ። ብዙ ጊዜ የተቀመጠውን አሮጌውን እህል ትበላላችሁ። ከአዲሱም በፊት አሮጌውን ታወጣላችሁ። ማደሪያዬንም በእናንተ መካከል አደርጋለሁ። ነፍሴም አትጸየፋችሁም። በመካከላችሁም እሄዳለሁ። እኔ አምላክ እሆናችኋለሁ፣ እናንተም ሕዝብ ትሆኑኛላችሁ። ባሪያዎች እንዳትሆኗቸው ከግብጽ ምድር ያወጣኋችሁ እኔ እግዚአብሔር አምላካችሁ ነኝ። የባርነታችሁን ቀንበር ሰብር ያለው ቀና ብላችሁ እንድትሄዱ አድርጊያችኋለሁ። ነገር ግን ባትሰሙኝ፣ እነዚህንም ትእዛዛት ሁሉ ባታደርጉ፣ ስርዓቴን ብትንቁ፣ ትእዛዛቴንም ሁሉ እንዳታደርጉ፣ ቃል ኪዳኔን እንድታፈርሱ፣ ነፍሳችሁ ፍርዴን ብትጸየፍ፣ እኔም እንዲህ አደርግባችኋለሁ ፍርሃትን ክሳትንም ዓይናችሁንም የሚያፈዝዝ ሰውነታችሁንም የሚያማስን ትኩሳት አወርድባችኋለሁ። ዘራችሁንም በከንቱ ትዘራላችሁ ጠላቶቻችሁ ይበሉታልና። ፊቴንም አከብድባችኋለሁ በጠላቶቻችሁም ፊት ትወድቃላችሁ። የሚጠሏችሁም ይገዟችኋል። ማንም ሳያሳድዳችሁ ትሸሻላችሁ። እስከዚህም ድረስ ባትሰሙኝ ስለ ኃጢአታችሁ በቅጣታችሁ ላይ ሰባት እጥፍ እጨምራለሁ። የኃይላችሁንም ትዕቢት እሰብራለሁ፣ ሰማያችሁን እንደ ብረት ምድራችሁን እንደ ናስ አደርጋለሁ። ጉልበታችሁም በከንቱ ያልቃል፣ ምድራችሁም እህሏን አትሰጥም፣ የምድርም ዛፎች ፍሬያቸውን አይሰጡም። በእንቢተኝነት ብትሄዱብኝ ባትሰሙኝም እንደ ኃጢአታችሁ መጠን በመቅሰፍት ላይ ሰባት እጥፍ እጨምራለሁ። በመካከላችሁ የምድርን አራዊት እሰዳለሁ፣ ልጆቻችሁን ይነጥቃሉ፣ እንስሶቻችሁን ያጠፋሉ፣ እናንተንም ያሳንሳሉ፣ መንገዶቻችሁ በረሃ ይሆናሉ። እስከዚህም ድረስ ባትቀጡ በእንቢተኝነትም ብትሄዱ እኔ ደግሞ በእንቢተኝነት እሄድባችኋለሁ ስለ ኃጢአታችሁም ሰባት እጥፍ እመታችኋለሁ። የቃል ኪዳኔንም በቀል ይበቀልባችሁ ዘንድ ሰይፍ አመጣባችኋለሁ። ወደ ከተማችሁም ትሰበሰባላችሁ። ቸነፈር እሰድባችኋለሁ። በጠላት እምጃ ሳልፌ እሰጣችኋለሁ። የእህላችሁን ድጋፍ በሰበርኩ ጊዜ አስር ሴቶች እንጀራቸውን በአንድ ምጣድ ይጋግራሉ። በሚዛንም መዝነው እንጀራችሁን ይመልሱላችኋል። በበላችሁ ጊዜ አትጠግቡ እስከዚህ ድረስ ባትሰሙኝ በእንቢተኝነት ብትሄዱ እኔ ደግሞ በቁጣ እሄድባችኋለሁ ስለ ኃጢአታችሁም ሰባት እጥፍ እቀጣችኋለሁ የወንዶች ልጆቻችሁን ስጋ ትበላላችሁ የሴቶች ልጆቻችሁን ስጋ ትበላላችሁ የኮረብታ መስገጃዎቻችሁን አፈርሳለሁ የፀሐይ ምስሎቻችሁን አጠፋለሁ ሬሳችሁን በጣዖቶቻችሁ ሬሳዎች ላይ እጥላለሁ ነፍሴም ትጸየፋችኋለች ከተሞቻችሁም ባድማ አድርጋለሁ መቅደሶቻችሁንም አፈርሳለሁ መልካሙንም ማዕዛችሁን አላሸትም ምድሪቱም የተፈታች አደርጋታለሁኝ። የሚቀመጡባት ጠላቶቻችሁ በእርሷ የተነሳ ይደነቃሉ። እናንተንም ከአህዛብ መካከል እበትናችኋለሁ፣ ሰይፍንም አስመዝዝባችኋለሁ። ምድራችሁም የተፈታች ትሆናለች፣ ከተሞቻችሁም ባድማ ይሆናሉ። በዚያም በተፈታችበት ዘመን ሁሉ እናንተን በጠላቶቻችሁ ምድር ሳላችሁ ምድሪቱ ሰንበት በማድረጓት ትደሰታለች። በዚያን ጊዜ ምድሪቱ ታርፋለች፣ ሰንበትንም በማድረጓ ትደሰታለች። እናንተ ተቀምጣችሁባት በነበረ ጊዜ በሰንበቶቻችሁ አላረፈችም ነበርና በተፈታችበት ዘመን ሁሉ ታርፋለች። በጠላቶቻቸውም ምድሮች ሳሉ ከእናንተ ተለይተው በቀሩት ላይ በልባቸው ድንጋጤን እሰድባቸዋለሁ፣ በነፋስም የምትንቀሳቀስ የቅጠል ድምፅ ታሸብራቸዋለች። ከሰይፍ እንደሚሸሹ ይሸሻሉ፣ ማንም ሳያሳድዳቸው ይወድቃሉ። ማንም ሳያሳድዳቸው ከሰይፍ እንዲሸሹ እርስ በርሳቸው ይሰነካከላሉ። እናንተንም በጠላቶቻችሁ ፊት መቆም አትችሉም። በአሕዛብ መካከል ታልቃላችሁ፣ የጠላቶቻችሁን ምድር ትውጣችኋለች። ከእናንተም ተለይተው የቀሩት በጠላቶቻቸው ምድር ላይ በኃጢአታቸው ይከሳሉ፣ በአባቶቻቸውም ኃጢአት ደግሞ ከእነርሱ ጋር ይከሳሉ። በእኔም ላይ በእንቢተኝነት ስለሄዱብኝ የበደሉኝን በደል ኃጢአታቸውንም የአባቶቻቸውንም ኃጢአት ይናዘዛሉ። እኔም ደግሞ በእንቢተኝነት ሄድኩባቸው፣ ወደ ጠላቶቻቸው ምድር አገባኋቸው። ነገር ግን በዚያ ጊዜ ያልተገረዘው ልባቸው ቢዋረድ፣ የኃጢአታቸውንም ቅጣት ቢቀበሉ እኔ ለያዕቆብ የማልኩትን ቃል ኪዳኔን አስባለሁ። ደግሞ ለይስሐቅና ለአብርሃም የማልኩትን ቃል ኪዳኔን አስባለሁ፣ ምድሪቱንም አስባለሁ። ምድርም ከእነርሱ መጥፋት የተነሳ ባዶ ትቀራለች፣ እነርሱም ሳይኖሩ በተፈታችበት ዘመን ሰንበቷን በማድረጓ ትደሰታለች። ፍርዴንም ስለናቁ ነፍሳቸውም ስርዓቴን ስለተጸየፈች የኃጢአታቸውን ቅጣት ይሸከማሉ። ነገር ግን እኔ እግዚአብሔር አምላካቸው ነኝና እነርሱ በጠላቶቻቸው ምድር ሳሉ እስካጠፋቸው ድረስ ከእነርሱም ጋር ያለኝን ቃል ኪዳን እስካፈርስ ድረስ አልጠላቸውም፣ አልጸየፋቸውም እኔ አምላካቸው እሆን ዘንድ አህዛብ እያዩ ከግብጽ ምድር ያወጣኋቸውን የአባቶቻቸውን ቃል ኪዳን ስለ እነርሱ አስባለሁ። እኔ እግዚአብሔር ነኝ። እግዚአብሔር በእርሱና በእስራኤል ልጆች መካከል በሲና ተራራ ላይ በሙሴ እጅ ያደረጋቸው ስርዓቶችና ፍርዶች ሕግጋትም እነዚህ ናቸው። ምዕራፍ 27። እግዚአብሔር ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው። ማናቸውም ሰው ሰውን ለእግዚአብሔር ሊሰጥ ቢሳል አንተ እንደምትገምተው መጠን ስለ ሰው ዋጋውን ይስጥ። ለወንድ ከሀያ አመት ጀምሮ እስከ ስድሳ አመት ድረስ እንደ መቅደሱ ሰቅል ሚዛን ግምቱ አምሳ የብር ሰቅል ይሁን። ሴትም ብትሆን ግምቷ ሰላሳ ሰቅል ይሁን። ከአምስት አመትም ጀምሮ እስከ ሀያ አመት ድረስ ግምቱ ለወንድ ሀያ ሰቅል ለሴትም አስር ሰቅል ይሁን። ከአንድ ወርም እስከ አምስት አመት ድረስ ለወንድ ግምቱ አምስት የብር ሰቅል ለሴትም ግምቷ ሶስት የብር ሰቅል ይሁን። ከስድሳ አመትም ጀምሮ ከዚያም በላይ ወንድ ቢሆን ግምቱ አስራ አምስት ሰቅል ለሴትም አስር ሰቅል ይሁን። ለግምቱም የሚከፍለውን ቢያጣ ግን በካህኑ ፊት ይቁም። ካህኑም የተሳለውን ሰው እንደሚችል መጠን ይገምተው። ለእግዚአብሔር መስዋዕት አድርጎ የሚያቀርበው እንስሳ ቢሆን ሰው ከእነዚህ ለእግዚአብሔር የሚሰጠው ሁሉ ቅዱስ ይሆናል። መልካሙን በክፉ ክፉን በመልካም አይለውጥ። እንስሳንም በእንስሳ ቢለውጥ እርሱና ልዋጩ የተቀደሱ ይሆናሉ እንስሳው ለእግዚአብሔር መስዋዕት መሆን የማይገባው እርኩስ ቢሆን እንስሳውን በካህኑ ፊት ያኖረው መልካምም ቢሆን ክፉም ቢሆን ካህኑ ይገምተው ካህኑም እንደሚገምተው መጠን እንዲሁ ይሁን ይቤዠውም ዘንድ ቢወድድ ከግምቱ በላይ አምስተኛ ይጨምር ሰውም ለእግዚአብሔር ቅዱስ ይሆን ዘንድ ቤቱን ቢቀድስ ካህኑ መልካም ወይም ክፉ እንደሆነ ይገምተዋል ካህኑም እንደሚገምተው መጠን እንዲሁ ይቆማል የተቀደሰውም ሰው ቤቱን ይቤዠው ዘንድ ቢወድድ ከግምት ገንዘብ በላይ አምስተኛ ይጨምር፣ ቤቱም ለእርሱ ይሆናል። ሰውም ከርስቱ እርሻ ለእግዚአብሔር ቢቀድስ እንደ መዘራቱ መጠን ይገመት። አንድ የቆሮስ መስፈሪያ ገብስ የሚዘራበት እርሻ አምሳ የብር ሰቅል ይገመታል። እርሻውንም ከኢዮቤልዩ ዓመት በኋላ ቢቀድስ ካህኑ እስከ ዮቤልዩ ዓመት ድረስ እንደቀሩት ዓመታት ገንዘቡን ይቆጥርለታል። ከግምቱም ይጎድላል። እርሻውንም የቀደሰ ሰው ይቤዠው ዘንድ ቢወድድ ከግምቱ ገንዘብ በላይ አምስተኛ ይጨምር ለእርሱም ይሆናል። እርሻውን ባይቤዠው ወይም ለሌላ ሰው ቢሸጥ እንደገና ይቤዥው ዘንድ አይቻለውም። እርሻው ግን በኢዮቤ ልዩ ሲወጣ እንደ እርም ለእግዚአብሔር የተቀደሰ እርሻ ይሆናል፣ ርስቱ ለካህናቱ ይሆናል። ከርስቱ እርሻ ያልሆነውን የገዛውን እርሻ ለእግዚአብሔር ቢቀድስ ካህኑ እስከ ኢዮቤ ልዩ ዓመት ድረስ የግምቱን ዋጋ ይቆጥርለታል። በዚያም ቀን ግምቱን እንደተቀደሰ ነገር ለእግዚአብሔር ይሰጣል። በኢዮቤ ልዩ ዓመት እርሻው የምድሪቱ ባለ ርስት ወደ ነበረው ወደ ሸጠው ሰው ይመለሳል። ግምቱም ሁሉ እንደ መቅደሱ ሰቅል ሚዛን ይሆናል። ሰቅሉ ሀያ አቦሊ ይሆናል። ለእግዚአብሔር ግን የሚቀርበውን የእንስሳ በኩራት ማንም ይቀድሰው ዘንድ አይቻለውም። በሬ ቢሆን ወይንም በግ ለእግዚአብሔር ነው። የረከሰም እንስሳ ቢሆን እንደ ግምቱ ይቤዠው፣ በእርሱም የዋጋውን አምስተኛ ይጨምርበታል። ባይቤዥም እንደ ግምቱ ይሸጣል። ለእግዚአብሔርም የተለየ እርም የሆነ ነገር ሁሉ ሰው ቢሆን ወይንም እንስሳ ወይም የርስቱ እርሻ ቢሆን አይሸጥም፣ አይቤዥም። እርም የሆነ ነገር ሁሉ ለእግዚአብሔር ቅዱሰ ቅዱሳን ነው። ከሰዎችም እርም የሆነ ሁሉ አይቤዥም፣ ፈጽሞ ይገደላል። የምድርም አስራት ወይም የምድር ዘር ወይም የዛፍ ፍሬ ቢሆን የእግዚአብሔር ነው፣ ለእግዚአብሔር የተቀደሰ ነው። ሰውም አስራቱን ልቤዥ ቢወድድ አምስተኛ ይጨምርበታል። ከበሬም ሁሉ ከአስር አንድ፣ ከእረኛውን በትር በታች ከሚያልፍ በግና ፍየል ሁሉ ከአስር አንድ ለእግዚአብሔር የተቀደሰ ይሆናል። መልካም ወይም ክፉ እንዲሆን አይመርምር፣ አይለውጥም። ቢለውጠውም እርሱና ልዋጩ የተቀደሱ ይሆናሉ፣ አይቤዣውም። እግዚአብሔር በሲና ተራራ ላይ ለእስራኤል ልጆች ሙሴን ያዘዘው ትእዛዝ እነዚህ ናቸው። ዛሬ እንግዲህ የዘሌዋውያን መጽሐፍን ጨርሰናል። ማታ ግን ከምሽቱ ሶስት ሰዓት ጀምሮ ሁል ጊዜ ቴሌግራም ላይ እና ቲክቶክ ላይ በቀጥታ ስርጭት በጥልቀት ስለምናጠና እዛ ብቅ እንድትሉ ጋብዛችኋለሁኝ። ጸጋ ይብዛላችሁ።